ሰላም ሰላም፣ እንደምን አላችሁ? ውድ የአዶኒያስ ካር ሪቪው ቤተሰቦች በዘረሽታችን ይዤላችሁ የቀረብኩት በሳምንቱ ሲሸጡ የነበሩ የተለያዩ አዳዲስ ዜሮ ዜሮ ተሽከርካሪዎች እንዲሁም ያገለገሉ ተሽከርካሪዎች የሳምንቱ ሲሸጡበት የነበረውን ዋጋ ይዤላችሁ ቀርብ ያለው ለዛሬ ያዝናቸውን በነዳጅ የሚሰሩ ሃይብሪድ፣ እንዲሁም ሙሉ ለሙሉ ኤሌክትሪክ የሆኑ ተሽከርካሪዎች ናቸው። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ የመኪና ሪቪው፣ እንዲሁም በሳም ስላለው የአዲስ እንዲሁም ያገለገሉ መኪኖች ላይ የተለያዩ መረጃዎችን ይዘን ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል ከሆነ ሰብስክራይብ ያደር እንዲሁም ቪዲዮ ሲለጋዩ በቶሎ ንደርሶ የደኑት አንጫኑ በሀገራችን ከሰሞኑ የተለያዩ ተሽከርካሪዎች ወደ ገበያው እየገቡ ይገኛሉ ከአነስተኛ ተሽከርካሪዎች ጀምሮ እስከ ትልልቅ ሌጀሪ ተሽከርካሪዎች በሳምንት ለገበያ ቀርበዋል እነዚህ ተሽከርካሪዎች አንዳንዶቹ ከገበያው ላይ ጠፋ ብሎ የነበሩ ተሽከርካሪዎች ናቸው ከነዚህ መካከል አንዱ የ2023 ሞዴል ቲዮታ ራሽ ተሽከርካሪ ነው የተሽከርካሪ ቦዲ ታይፑ ኤሲቪ የሚባል ሲሆን የመኪናው ትሪም ሌቭሉም ኤስ ታይፕ የሚባል ነው እነዚህ መኪኖች ተገጥሞላቸው የምናገኘው ኢንጂን ባለ 1500ሲሲ አራት ሲሊንደር ሲሆን 103 የፈረስ ጉልበትም የማመንጨት አቅም አላቸው። እነዚህ ላይ ትንሽ እንደ ቅሬታ የሚነሳው ነገር የተገጠመላቸው ትራንስሚሽን ነው። መኪኖቹ የተገጠመላቸው ትራንስሚሽን ባለ አራት ስፒድ አውቶማቲክ ትራንስሚሽን የተገጠመላቸው ሲሆን በገበያ ውስጥ ከምታገኟቸው ሌሎች የነዳጅ የሚሰሩ ተሽከርካሪዎች ጋር በሚነጻጸርበት ጊዜ ያለው የትራንስሚሽን የጥርስ ብዛት ትንሽ ስለሆነ ነዳጅ አጠቃቀሙ መኪናው እንደተገጠመለት አነስተኛ ኢንጂን አይደለም። ይህ ተሽከርካሪ እጅግ በጣም ጥሩ የተባለ አነዳድ እንዲሁም ጥሩ የተባለ ነዳጅ ካገኘ እስከ 12 ኪሎ ሜትር በሊትር እንደሚጓዝ ካምፓኒው ገልጸዋል። ከመሬት ያለው ከፍታን በምናይበት ጊዜ 220 ሚሊ ሜትር ከፍታ አለው። እነዚህ መኪኖች እንግዲህ በዚያ ያሉ ፊቸሮች አሏቸው። እነዚህ ፊቸሮች ግን አብዛኞቹ ቤዚክ የሚባሉ ስለሆኑ ያን ያህል መዘርዘር አያስፈልግም። መኪኖቹ ታዲያ ስንት ይሸጣሉ ካላችኝ፣ እነዚህ መኪኖች በ6 ሚሊየን የኢትዮጵያ ብር ለገበያ ያቀርበዋል። በዚህ ሳምንት ሌላኛው ተሽከርካሪ ደግሞ አይዲ6 ነው። አይዲ6 ፕሮ የሚባለው ክሮስ ፕሮ ማለት ነው። በሳምንት ለገበያ ቀርቦ በብዛት ሰው እየገዛው የሚገኝ ተሽከርካሪ ነው። እነዚህ መኪናዎች ባለ ሰባት ወንበሩ የተገጠመለት የሌት ሞተሩ ደግሞ 24 የፍረስ ጉልበት ማመንጨት የሚችል እንዲሁም የተገጠመለት ባትሪ ደግሞ ባለ 84 ኪሎዋትወር ሊቴም አይም ባትሪ የተገጠመለት ሲሆን በአንድ ጊዜ ቻርጅም 400 ኪሎ ሜትር መጓዝ ይችላል። የኤሌት መኪና ሲሆን ብዙዎቻችን ጥያቄ የሚሆነብን ከመሬት ያለው ከፍታ ነው። የተሽከርካሪም ከመሬት ያለው ከፍታ 152 ሚሜ ከፍታ አለው። እንደምታውቁት ሀገራችን ላይ የመኪናን ዋጋ የተለያዩ ነገሮች እንዲለያይ ሊያደርገው ይችላል። ተመሳሳይ መኪና ሆነው መኪናው ባለው የከለር እንዲሁም ባለው ኦፕሽን ይለያይ አለ ኛው ፕሮ የሚባለው ነው። ማለትም ፉል ኦፕሽን የሚባለው ነው። እነዚህ መኪኖችም የወጣላችው ምሽጫ ዋጋ በ5 ሚሊዮን 600 ሺህ ብር ለገበያ ቀርቦ እናገኛቸዋለን። እኛው ዋጋው የቀነሰው ያለ ምክንያት አይደለም። የተሽከርካሪ ዋጋ የቀነሰው የ2023 ሞዴል ስለሆነ ነው። የ2024 ሞዴል በሚሆንበት ጊዜ ከ6 ሚሊዮን 300 ሺ ብር ጀምሮ ለገበያ ቀርቦ እናገኛቸዋለን። ሌላኛው ተሽከርካሪ ደግሞ ቪዋይዲ ሴጉል ነው። የተሽከርካሪ በ ቪዲዮ ላይ በተደጋጋሚ እንደግምበት አንድ ምክንያት ስላለን ነው። ይህም እናንተ በጣም ትወዱታላችሁ። ብዙዎቻችሁም ቢዋይዲ ሴጉል በዚህ ሳምንት ስንትገባ እያላችሁ ስለምትጠይቁ ነው። በቢዋይዲ ሴጉል ዋጋው ከመናገር በፊት ግን እናንተ ውድ የቻናል ኝ ቤተሰቦች ማመስገን እንፈልጋለሁ። ላለፉት ሁለት ዓመታት የቻናል ከዜሮ ተነስቶ አሁን ያለበት ሰብስክራይበር ላይ እስኪደርስ ድረስ ስናጠፋ እየመከራችሁን፣ ስንሰራ ደግሞ ያበረታታችሁን እስካሁን ደርሰናል። ካሁን በኋላም አብረን እንደምንቀጥል ተስፋ እናደርጋለን። ለእናንተ ውድ የቻናላችን ቤተሰቦች አንድ ለየት ያለ እንደ ጊቫዌይ የሚመስል ነገር አለ። ይህም አንድ ተሽከርካሪ አለ። የተሽከርካሪ በአንድ ጊዜ ከ2000 ኪሎ ሜትር በላይ መጓዝ የሚችል ሃይብሪድ ተሽከርካሪ ነው። መኪናው ታርጋ ለጥፎ ወዲያውኑ እንዲሸጥለት ባለቤቱ ሰጥቶናል። ነገር ግን የሰጠን ዋጋ በዋጋው ቅናሽ ስለሆነ ከዚህ ቪዲዮ አይታችሁ ቀጥታ እንድታገኙት ለእናንተ በስፔሻል መልኩ አስቀምጠናታል። ይህኛው ቪዲዮ ሳይፖሰት መኪናዋ አትፖሰትም ብለን ይህም ቪዲዮ እንዳያችሁ የቴሌግራም ቻናል ሊንክ የኮመንት መጀመሪያ ላይ ያለ እሱ ላይ ገብታችሁ እሷን መኪና መመልከት ትችላላችሁ። ዋጋው በጣም ጥሩ ስለሆነ ለእናንተ በልዩ ሁኔታ ያዘጋጀ ነው ስለሆነ ነው። መኪና የኮመንት መጀመሪያ ላይ የምታገኙት የቴሌግራም ቻናል በመግባት መመልከት ይችላላችሁ። ለቢዋይዲ የጉልመጣበት ጉል መጣበቅ ጊዜ እነ ሸርካሪዎች በገበያ ውስጥ 2024 አለ 2025 አለ አሁን አሁን ግን 2024ቶቹ እያለቁ ስለሆነ በብዛት የ2025 ሞዴሎች በብዛት ገበያውን እያጠለቀለቁት ይገኛሉ። ሸርካሪዎች በአንድ ጊዜ ማመንጨት የሚችሉት የፈረስ ጉልበታቸው 74 የፈረስ ጉልበት ማመንጨት የሚችለው የሌት ሞተራቸው፣ እንዲሁም የተገጠመላቸው ባትሪ ደግሞ ሊቲየም አየን ፎስፌት ባትሪው ባለ 38 ኪሎዋትር ሊቲየም አየን ፎስፌት ባትሪ በአንድ ጊዜ ቻርጅ መኪናው 400 ኪሎ ሜትር እንዲጓዝ ያስችለዋል። እነዚህ መኪኖች ላይ የተገጠመው ፊቸር ከሞላ ጎደል ባለ 7 ኢንች ድራይቨር ዲስፕሌይ፣ 10 ኢንች ፎቶ መስክሪን፣ ፓርኪንግ ሴንሰር፣ የኋላ ካሜራ፣ ዩኤስቢ፣ ብሬክ አሲስት የመሳሰሉትን ታገኛላችሁ። ከዚህ በተጨማሪ ከ2024 ላይ የማታገኙት 2025 ላይ የምታገኙት ደግሞ ማሞቅ የሚችሉ ወንበሮች ተገጥሞላቸው እናገኛለን። እነዚህ መኪኖች ከቦታ ቦታ ይወጣላቸው የመሸጫ ዋጋ በጣም ልዩነት አለው። ከ2 ሚሊዮን 850 ሺህ ብር ጀምሮ እስከ 3 ሚሊዮን እነዚህ መኪኖች እየተሸጡ ይገኛሉ። ምንድነው የዋጋ ልዩነት ካላችሁን የመኪናው ከለር እንዲሁም መኪናው የተመረተበት ወሩ ራሱ የዋጋ ልዩነት እያስከተለ ይገኛል። ሌላኛው እኔ በግሌ ደግሞ በጣም የምወደው የቢዋይዲ ምርት የሆነው ተሽከርካሪ ቢዋይዲ ኢቱ የሚባለው ተሽከርካሪ ነው። የተሽከርካሪ የተገጠመለት የኤሌክት ሞተሩ ከቢዋይዲ ሴጉል ትንሽ ከፍ ይላል። የሚያመነጨው የፈረስ ጉልበት እነዛ ሴጉሎች 74 ማመንጨት የሚችሉ ሲሆን ይህ ደግሞ 94 የፈረስ ጉልበት ማመንጨት ይችላል። ጊዜ መጓዝ የሚችለው ርቀትም 400 ኪሎ ሜትር መጓዝ የሚያስችለው ባለ 43 ኪሎ ዋትር ሊቲየም አየን ባትሪ ተገጥሞልታል። ከመሬትም ያለው ከፍታ 120 ሚሜ ከፍታ አለው። እነዚህ መኪኖች በገበያ ውስጥ ሁለት አይነት የከለር አማራጮች ነው የሚታገኙት፣ ሜታሊክ ግሬ የሆነውና ፐርል ዋይት የሚባለው ነው። የተሽከርካሪ በአካል ተገኝተን የሰራ ነው። ቪዲዮ ላይ ገብታችሁ ሐሳብ አስተያየት የሰጣችሁን ሁላችሁንም ከልብ እናመሰግናለን። እነ ተሸከርካሪዎች እንግዲህ ያላቸው ፊቸር ከሴጉል በጣም ብዙ የተለየ የሚባል አይደለም። ድራይቨር ዲስፕሌይ ባለ 7 ኢንች ስክሪን ሲሆን ኢንፎቴም ስክሪናቸው ባለ 12 ነው። ፓርክ ሴንሰር፣ የኋላ ካሜራ፣ ብሉቱዝ፣ ዩኤስቢ፣ ብሬክ አሲስት፣ ቮይስ ኮንትሮል፣ ሌንኪፕ አሲስት እንዲሁም ከፊትና ከኋላ ፓርቲን ሴንሰሮች እነዚህ መኪኖች ላይ በብዛት ታገኛላችሁ። መኪኖቹ በዚህ ሳምንት ሲሸጡበት የነበረው ዋጋ ከቦታ ቦታ ከፍተኛ ልዩነት አለው። መኪኖቹ አብዛኞቹ ከ3 ሚሊዮን 300ሺ እስከ 3 ሚሊዮን 400ሺ ብር ባለው ለገበያ የቀረቡ ሲሆን እንደምታውቁት እኛ ጋር ስፔሻል ኦፈር አይጠፋም። እነዚህን መኪኖች ለእናንተ ውድ የቻናችን ቤተሰቦች ከ3 ሚሊዮን 250ሺ ብር ጀምሮ ይዘላችሁ ቀርበናል። እሱንም እዛው ቅድም እንደነገርኳችሁ የቴሌግራም ቻናሉ ሊንክ ገብታችሁ መልከት ትችላላችሁ። የምትፈልጉት መኪና በዚህ ፕራይስ ሬንጅ የሆነ ነገር ግን ኢሲቪ መኪና እፈልጋለሁ ብላችሁ እያነበራችሁ የቻናል ቤተሰቦች ደግሞ ለእናንተ አንድ መኪና ላሳያችሁ። የ2023 ሞዴል ጄሲ ሃይከን ዜድ03 የሚባል ተሽከርካሪ አለ። የተሽከርካሪ ሙሉ ሪቪውን ከሰሞኑ ስለምንረግ ሙሉ መረጃውን እዛ ላይ ማግኘት ትችላላችሁ። ከሞላ ጎድል ግን አንዳንድ መረጃዎች ርሳችሁ፣ የተሽከርካሪ የተገጠመለት ኤሌት ሞተሩ 182 የፈረስ ጉልበት ማመንጨት የሚችል ሲሆን የተገጠመለት ባትሪ ደግሞ ባለ 55 ኪሎዋት ሊቴም አይን ባትሪ ነው። እነዚህ መኪኖች ቦዲ ታይፓቸው ወደ SUV እንዲሁም ከኤምፒቪ መሀል ላይ የሚገኝ ናቸው። ለተሽከርካሪ ምን ሆኖ እንደድርክለት ካላችሁኝ፣ ውስጥ በምገቡበት ጊዜ በጣም ሰፋ ያለ ተሽከርካሪ ነው። ምን ደግሞ አልተመቸም ካላችሁኝ ፊቸር ያን ያህል በጣም ብዙ ፊቸር ያለው ተሽከርካሪ አይደለም። ይህ ተሽከርካሪ እንደ ቢዋይዲ ዩዋን አፕ ሁሉ በአንድ ጊዜ ቻርጅ 430 ኪሎ ሜትር መጓዝ የሚችል ሲሆን መኪናውም ይወጣለት የመሸጫ ዋጋ ከቦታ ቦታ ልዩነት ቢኖረውም ከ3 ሚሊዮን 450 ሺህ ብር እስከ 3 ሚሊዮን 500 ሺህ ብር ባለው ለገበያ ያቀርበዋል። ከቻይና መኪኖች ደግሞ እስቲ ወደ ህንድ መኪኖች ዞር እንበል። ያው አልሸሹም ዞር አሉ። ቢሆንም እነዚህ መኪኖች የሱዚኪ ስዊፍት ሃይብሪድ ሸካሪዎች ናቸው። መኪኖቹ ቦዲ ታይፓቸው ሃችባክ የሚባል ሲሆን አምስት ሰው መጫንም ይችላሉ። እነዚህ መኪኖች የተገጠመላቸው ኢንጂን በምናይበት ጊዜ ባለ 1.2 ሊትር ሶስት ሲሊንደር ሲሆን መኪኖቹ ማይልድ ሃይብሪድ ናቸው። ማለትም ብቻቸውም በኤሌክትሪክ ኃይል የማይችሉ ቢሆንም፣ የነዳጅ አጠቃቀማቸው በጣም ጥሩ የሚባል የነዳጅ አጠቃቀም አላቸው። የእነዚህ መኪኖች የፈረስ ጉልበት 82 የፈረስ ጉልበት ማመንጨት የሚችሉ ሲሆን ድራይቭ ታይፓቸውም ፍሮንት ዊል ድራይቭ ነው። የተገጠመላቸው ትራንስሚሽን ባለ አምስት ስፒድ ቪቲ ትራንስሚሽን ቀይረው የመጡ ናቸው። ከዚህ በፊት እንደምታውቁት ሱዙኪ ስዊፍት እና ሱዙኪ ዲዛይር ላይ በዋነኝነት የሚነሳው ትልቁ ችግራቸው መኪኖቹ የተገጠመላቸው ኤጂኤስ ትራንስሚሽን ነበር። እሱን ችግር ቀርፎ ነው የመጣው የተሽከርካሪ። ታዲያ ሃይብሪድ ሆኖ ምን ያህል ኪሎ ሜትር በአንድ ሌትር መጓዝ ይችላል ካላችሁኝ፣ በአንድ ጊዜ 25 ኪሎ ሜትር በሊትር የመጓዝ አቅም አለው። ከመሬት ያለውን ከፍታ በምናይበት ጊዜ 160 ሚሜ mm ከመሬት ከፍታ ያለው ሲሆን፣ ፊቸር ግን ከበፊተኞቹ ያን ያህል በጣም የተለየ አይደለም። ተመሳሳይ የሆኑ ፊቸሮችን ይዞ ነው የቀረበው። እነዚህ መኪኖችም ሲወጣላቸው የመሸጫ ዋጋ ከቦታ ቦታ ልዩ ነበር። አራት ሚሊዮን 300 ሺ ብር ጀምሮ ለገበያ ያቀርበዋል። ሌላኛው ደግሞ ይዤላቸው የቀረብኩት አንድ ለየት ያለ ተሽከርካሪ አለ በገበያ ውስጥ በብዛት ብዙዎቻችሁ ስትጠይቁኝ የነበረው ቢዋይዲ ዩሃን ፕላስ ተሽከርካሪ። እነዚህ መኪኖች ቦዲ ታይፓቸው ኤስዩቪ የሚባሉና አምስት ሰው መጫን እንችላሉ። ከሌሎቹ የቢዋይዲ ተሽከርካሪዎች የሚለያቸው አንድ ነገር አለ ከቢዋይዲ ዩዋን ፕ ኢቱ እንዲሁም ሴጉል በምናይበት ጊዜ እነዚህ መኪኖች በአንድ ጊዜ 400 ኪሎ ሜትር መጓዝ የሚችሉ ናቸው። ይህኛው BYD U ፕላስ የሚባለው ደግሞ በአንድ ጊዜ 530 ኪሎ ሜትር መጓዝ የሚያስችለው ባለ 87 ኪሎ ዋት አወር ሊቲየም አየን ፎስፌት ባትሪ የተገጠመለት ሲሆን፣ እነዚህ መኪኖች ማመንጨት የሚችሉት የፈረስ ጉልበትም ከነ ቮልክስዋገን ID6 ጋር እኩል የሆነ እንዲሁም ከዛ በላይ የሚባል 218 የፈረስ ጉልበት ማመንጨት ይችላል። በዋነኝነት እነዚህ መኪኖች እውነት ለመናገር ያላቸው ፊቸር ብዙ ነገራቸው፣ ለወጣቶች ተብለው የተሰሩ ናቸው። ያላቸው የመኪና ውስጣዊ ገጽታ በንገብበት ጊዜ ምታገኝ የሚያገኟቸው ፊቸሮች በሙሉ በጣም ዘናጭ የሆኑ ፊቸሮች ናቸው። ከእነዚህ መካከል ኢንትሌትድ የሌዘር ወንበሮች፣ ፓወር ሲት፣ ዋርለስ ስልክ ቻርጅ ማድረጊያ፣ አውቶማቲክ ክላይሜት ኮንትሮል፣ ናቪጌሽን ሲስተም፣ 360 ካሜራ፣ አዳፕቲቭ ክሩዝ ኮንትሮል እንዲሁም 19 ኢንች ቸርኬ። ከዚህ በተጨማሪም አውቶ ፓርክ አላቸው። ይህንን ሁሉ ፊቸር ያሟለው ቤዚክ ኦፕሽኑ ሲሆን፣ ከዚህ በላይ ደግሞ ሌሎች ኦፕሽኖች እንደ ሄድ አፕ ዲስፕሌይ እነሱ የመሳሰሉትን እንዲሁም ሰሩፍ የተገጠመላቸው አሉ። ፉል ኦፕሽን የሆኑት እነዚህ መኪኖች ከ4 ሚሊዮን 800 ሺህ እስከ 5 ሚሊዮን እንዲሁም ከዛ በላይ የሚጠሩበት ጊዜም አለ። ከዚህ ውጪ ግን ቤዚክ ኦፕሽኑ ያልኳቸው አውቶፓርክ ያለው 19 ኢንች ቸርኬ፣ 360 ካሜራ እንዲሁም ሌሎች አስገራሚ ፊቸሮች ያሉት ነገር ግን ትንንሽ ነገሮች ብቻ የሚጎሉት ቤዚክ ኦፕሽን በመባል የሚጠራው ከ4 ሚሊዮን 500 ሺህ ብር ለገበያ የቀረበ ሲሆን ይህንንም መኪና ለእናንተ ለቻናል ቤተሰቦች በልዩ ሁኔታ ቴሌግራም ቻናሉ ላይ ብቻ ፖስቶ ታገኙታላችሁ። እሱን ተመልክታችሁ መደወል ትችላላችሁ። በዚህ ሳምንት አንድ ለየት ብሎ ያየሁት ነገር በብዛት የነዳጅ መኪኖች ወደ ሀገር እየገቡ ናቸው። ሚስቡሽ አትሬጅ የ2023 ም ከእነዚህ መካከል አንዱ ነው። የተሽከርካሪ ፖሊታይፑ ሲዳን የሚባል ሲሆን የተገጠመለት ኢንጅን በምናይበት ጊዜ ባለ 1.2 ሊትር ሶስት ሲሊንደር ነው። መኪናውን 76 የፈረስ ጉልበት ማመንጨት የሚችል ሞተር የተገጠመለት ሲሆን የተገጠመለት ትራንስሚሽንም ሲቪቲ የሚባል አውቶማቲክ ትራንስሚሽን ተቀምልተል። ቶፕ ስፒዱም 170 ኪሎ ሜትር በሰዓት ነው። መኪኖቹ የተገጠመላቸው ኢንጂን እንዲሁም ትራንስሚሽን ጥሩ የሚባል ነው። እነዚህ መኪኖች የነዳጅ አጠቃቀማቸው በምናይበት ጊዜ 20 ኪሎ ሜትር በሊትር ሲሆን ያላቸውን ፊቸሮች ሆነ ለመናገር እነዚህ ቤዚክ ኦፕሽን የሚባሉ ልና ቢዋይዲ ላይ ሌሎች ላይ በምታዩት ቤዚክ ኦፕሽን የሚባሉ ናቸው። እነዚህ መኪኖችም በዚህ ሳምንት ከ3 ሚሊዮን 600 ሺህ ብር ጀምሮ ለገበያ ቀርበዋል። ለዛሬ ጅላች የቀረቡት መረጃ ይሄን ይመስል ነበር። ነገር ግን ሁሉንም መኪና በአንድ ቪዲዮ ከብር ማድረግ ከባድ ስለሆነ እናንተ የምትፈልጉትን መኪና እዚህ ኮመንት ላይ ጻፉልኝ እኔም በዚህ ሳምንት ሲሸጥበት የነበረውን ዋጋ እጽፍላችኋለሁ። በተጨማሪ ከመኪና ጋር የተገናኙ ማንኛውም አይነት መረጃዎችን ማማከር የምትፈልጉ ከሆነ ስልክ ቁጥሬ እዚሁ ቪዲዮ ላይ በምታገኙ ስልክ ቁጥር መደወል ትችላላችሁ። ለእናንተ ውድ ሻን ቤተሰቦች ስልኬ ሁሌ ክፍት። ቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኘው።